መዝሙር ዘጠና አንድ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በርሱ እምታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና፣ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል፣ ከሌሊት ግርማ፣ በቀን ከሚበርር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝህ አሥር ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ የኀጥኣንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋል ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሡሃል። በተኵላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ። ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። መዝሙር ዘጠና ሁለት እግዚአብሔርን ማመስገን መልካም ነው ልዑል ሆይ ለስምህ ዝማሬ ማቅረብ በማለዳ ምሕረትን በሌሊትም እውነትህን ማውራት አሥር አውታር ባለው በበገና ከምስጋና ጋርም በመሰንቆ አቤቱ በሥራህ ደስ አሰኝተኸኛልና በእጅህም ስራ ደስ ይለኛልና አቤቱ ሥራህ እጅግ ትልቅ ነው አሳብህም እጅግ ጥልቅ ነው ሰነፍ ሰው አያውቅም ልብ የሌለውም ሁሉ አያስተውለውም ኀጢአተኞች እንደ ሣር ሲበቅሉ አመጻ የሚያደርጉ ሁሉ ሲለመልሙ ለዘላለም ዓለም እንደሚጠፉ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶችህ ይጠፋሉና አመጻንም የሚሰሩ ሁሉ ይበተናሉና ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል። ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋልና፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመጻ የለም። መዝሙር ዘጠና ሶስት እግዚአብሔር ነገሠ ክብርንም ለበሰ። እግዚአብሔር ኃይልን ለበሰ ታጠቀም። ዓለምን እንዳትናወጣ ጸናት። ዙፋንህ ከጥንት ጀምሮ የተዘጋጀ ነው፣ አንተም ከዘላለም ነህ። አቤቱ ወንዞች ከፍ ከፍ አደረጉ፣ ወንዞች ቃሎቻቸውን ከፍ ከፍ አደረጉ። ከብዙ ውኆች ድምፅ ከባሕርም ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው። ምስክርህ እጅግ የታመነ ነው አቤቱ እስከ ረጅም ዘመን ድረስ ለቤትህ ቅድስና ይገባል። መዝሙር ዘጠና አራት እግዚአብሔር የበቀል አምላክ ነው፣ የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ ከፍ በል፣ ለትቢተኞች ፍዳቸውን ክፈላቸው። አቤቱ ኀጢአተኞች እስከ መቼ፣ ኀጢአተኞች እስከ መቼ ይጓደዳሉ? ይከራከራሉ፣ ዓመፃን ይናገራሉ፣ ዓመፃንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ ርስትህንም አስቸገሩ። ባልቴቲቱንና ድሀ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም የያዕቆብም አምላክ አያስተውልም አሉ። የሕዝብ ደንቆሮች ሆይ አስተውሉ፣ ሰነፎችማ መቼ ይጠበባሉ? ጆሮን የተከለው አይሰማምን? ዐይንን የሠራው አያይምን? አሕዛብንስ የሚገሥጸው ለሰውም ዕውቀትን የሚያስተምረው እርሱ አይዘልፍምን? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኛ ጉድጓድ እስኪቈፈር ድረስ ከክፉዎች ዘመናት ይወገድ ዘንድ አቤቱ አንተ የገሠጽኸው ሕግህንም ያስተማርኸው ሰው ምስጉን ነው። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና ፍርድ ወደ ጽድቅ እስኪመለስ ድረስ ልበቅኖችም ሁሉ ይከተሏታል። በክፉዎች ላይ ለእኔ የሚቆም ማን ነው? አመጽንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮች የተሰናከሉ ባልሁ ጊዜ አቤቱ ምሕረትህ ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴ ደስ አሰኛት። በሕግ ላይ ዓመፅን የሚሠራ የዓመፅ ዙፋን ከአንተ ጋር አንድ ይሆናልን? የጻድቅን ነፍስ ያደቡባታል፣ በንጹሕ ደምም ይፈርዳሉ። እግዚአብሔር መጠጊያ ሆነኝ አምላኬ የተስፋዬም ረዳት ነው። እንደ በደላቸውም እንደ ክፋታቸውም ፍዳቸውን ይከፍላቸዋል። አምላካችን እግዚአብሔርም ያጠፋቸዋል። መዝሙር ዘጠና አምስት ኑ በእግዚአብሔር ደስ ይበለን፣ ለአምላካችን ለመድኃኒታችን እልል እንበል። በምስጋና ወደ ፊቱ እንድረስ፣ በዝማሬም ለርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና፣ በአማልክትም ሁሉ ላይ ታላቅ ንጉሥ ነውና እግዚአብሔር ሕዝቡን አይጥላቸውም። የምድር ዳርቻዎችም በእጁ ውስጥ ናቸው፣ የተራሮች ከፍታዎች የእርሱ ናቸው። ባሕር የእርሱ ናት፣ እርሱም አደረጋት፣ የብሱንም እጆቹ ሰሯት። ኑ እንስገድ፣ ለእርሱም እንገዛ፣ በርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁም በጎች ነንና በምድረ በዳ እንደ ተፈታተኑት እንዳስቈጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ ሥራዬንም አዩ። ያችን ትውልድ አርባ ዓመት ተቈጥቻት ነበር። ሁልጊዜ ልባቸው ይስታል፣ እነርሱም መንገዴን አላወቁም አልሁ። ወደ እረፍቴም እንዳይገቡ በቁጣዬ ማልሁ። መዝሙር ዘጠና ስድስት ለእግዚአብሔር አዲስ ምስጋናን አመስግኑ ምድር ሁሉ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ ስሙንም ባርኩ፣ ዕለት ዕለትም ማዳኑን አውሩ። ክብሩን ለአሕዛብ ተአምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውም ብዙ ነውና፣ በአማልክትም ሁሉ ላይ የተፈራ ነውና። የአሕዛብ አማልክት ሁሉ አጋንንት ናቸውና፣ እግዚአብሔር ግን ሰማያትን ሠራ። ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ ክብርና ምስጋናን ለእግዚአብሔር አምጡ። ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባን ያዙ ወደ አደባባዮችም ግቡ። በቅድስናው ስፍራ ለእግዚአብሔር ስገዱ፣ ምድር ሁሉ በፊቱ ትነዋወጥ። በአሕዛብ መካከል እግዚአብሔር ነገሰ በሉ፣ እንዳይናወጥም ዓለሙን እርሷ አጸናው፣ አሕዛብንም በቅንነት ይፈርዳል። ሰማያት ደስ ይበላቸው፣ ምድርም ሐሴት ታድርግ፣ ባሕርና ሞላዋ ይናወጡ፣ በረሃ በርሷም ያሉ ሁሉ ሐሴትን ያድርጉ። የዱር ዛፎች ሁሉ በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል፣ ይመጣልና፣ በምድር ላይ ሊፈርድ ይመጣልና፣ እርሱም ዓለምን በጽድቅ አሕዛብንም በቅንነት ይፈርዳል። መዝሙር ዘጠና ሰባት እግዚአብሔር ነገሰ፣ ምድር ሐሴትን ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመና ጭጋግም በዙሪያው ናቸው፣ ጽድቅና ፍርድ የዙፋኑ መሠረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል። መብረቆቹ ለዓለም አበሩ፣ ምድር አየችና ተናወጠች። ተራሮችም ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደ ሰም ቀለጡ። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸውም የሚመኩ ይፈሩ። መላእክቱ ሁሉ ስገዱለት። አቤቱ ስለ ፍርድህ ጽዮን ሰምታ ደስ አላት። የይሁዳም ሴት ልጆች ደስ አላቸው። አንተ እግዚአብሔር በምድር ላይ ሁሉ ልዑል ነህና በአማልክትም ሁሉ ላይ እጅግ ከፍ ከፍ ብለሃልና። እግዚአብሔርን የምትወዱ ክፋትን ጥሉ። እግዚአብሔር የቅዱሳኑን ነፍሶች ይጠብቃል ከኀጢአንም እጅ ያድናቸዋል። ብርሃን ለጻድቃን ደስታም ለልበቅኖች ወጣ። ጻድቃን በእግዚአብሔር ደስ ይበላችሁ፣ ለቅድስናው መታሰቢያ አመስግኑ። መዝሙር ዘጠና ስምንት ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ታምራትን አድርጓልና ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብም ፊት ጽድቁን ገለጠ። ለያዕቆብ ምሕረቱን ለእስራኤልም ቤት እውነቱን አሰበ። የምድር ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድር ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩም ለእግዚአብሔር በመሰንቆ በመሰንቆና በዝማሬ ድምፅ ዘምሩ። በዋሽንትና በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባሕርና ሞላዋ ዓለምም በእርሷም የሚኖሩ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ፣ ተራሮች ደስ ይበላቸው። በምድር ሊፈርድ ይመጣልና፣ ለዓለምም በጽድቅ ለአሕዛብም በቅንነት ይፈርዳል። መዝሙር ዘጠና ዘጠኝ እግዚአብሔር ነገሠ፣ አሕዛብ ይደንግጡ። በኪሩቤል ላይ ተቀመጠ፣ ምድር ትናወጥ። እግዚአብሔር በጽዮን ታላቅ ነው፣ እርሱም በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስምን ያመስግኑ። የንጉሥ ክብር ፍርድን ይወዳል። አንተ ቅንነትን አጸና፣ ለያይቆብ ፍርድንና ጽድቅን አንተ አደረግህ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት። ቅዱስ ነውና ወደ እግሩ መረገጫ ስገዱ። ሙሴና አሮን በካህናቱ ዘንድ ሳሙኤልም ስሙን በሚጠሩት ዘንድ ናቸው። እግዚአብሔርን ጠሩት እርሱም መለሰላቸው፣ በደመና አምድም ተናገራቸው። ምስክሩን ምስክሩንና የሰጣቸውን ትእዛዝ ጠበቁ። አቤቱ አምላካችን ሆይ አንተ ሰማሃቸው፣ አቤቱ አንተ ማርሃቸው፣ ሥራቸውን ሁሉ ግን ተበቀልሃቸው። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱስ ተራራውም ስገዱ አምላካችን እግዚአብሔር ቅዱስ ነውና። መዝሙር አንድ መቶ ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ እወቁ፣ እርሱ ሠራን እኛም አይደለንም፣ እኛ ሕዝቡ የማሰማሪያውን በጎች ነን። ወደ ደጆቹ በመገዛት ወደ አደባባዮችም በምስጋና ግቡ። አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነውና።